ልጅዎ ማደግ አቁሟል? ቶንሲል ችግር ሲኖር የጉሮሮ ቶንሲል ካበጠ ልጆች ላይ የሰውነት ማደግ ውስንነት ሊያመጣ ይችላል። ይሄ ማለት ሰውነት ክብደታቸውም ቁመታቸውም አይጨምሩም ማለት ነው። ቶንሲሉ በሚያድግበት ሰዓት የማስተንፈሻ ትቦ በከፊሉ ስለሚዘጋው ልጆች ጥረት ያለው እስትንፋስ ነው የሚያተነፍሱት። ይሄ በሚሆንበት ሰዓት ብዙ ጉልበት ይፈልጋል። ስለዚህ ለማደግ ይሁን የነበረውን ጉልበት ወደ ማስተንፈስ ይሄዳል። ስለዚህ በየጊዜው አያድጉም ማለት ነው። በተጨማሪም የአእምሯቸው እድገትም ይገደባል። ቶንሲል ከተሰራ በኋላ ይህንን ችግር ሙሉ በሙሉ ስለሚቀረፍ ልጆች ቶሎ ለውጥ ያመጣሉ፣ እድገት ይጨምራሉ፣ ክብደታቸው ይጨምራሉ። ይህን ብቻ ሳይሆን ንቁም ነው የሚሆኑት አእምሯቸውም በደንብ ያድጋል ማለት ነው። ስለዚህ ልጆች ላይ እዚህ የሰውነትን ማደጉ ስንነት ካለ በተጨማሪም የቶንሲል ችግር ካለባቸው በዚህ ምክንያት ሊሆን ስለሚችል ሐኪምን ማማከር ያስፈልጋል። ዶክተር ፊልማዊ ትባላለሁ ከአንገት በላይ ቀዶ ጥገና ሕክምና ስፔሻሊስት ነኝ። አመሰግናለሁ።